አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ እና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከእኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም። ያላችሁበት ሰላማችሁ ብዙ ይበለኝ። ያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ሰላም ናችሁ ወይ? በጣም ያለ ማለት ነው። የሶሻል ሚዲያ በርግጥ ማንነት ማን ውሸት እንደሚያወራ አላህ ብቻ ነው የሚያቀውና ማድረሰ ሰሞኑን መጋኛ ገብቷል። መጋኛ በጣም ገብቶ ነው፣ በትዳር በኩል ማለት ነው። እውነት ይሁን ፕራንክ ይሁን ሰው እድሜ ልኩን ፕራንክ አይሰለቸውም። በእርግጠኝነት እድሜ ልካቸውን ፕራንክ አይመስለኝም። የአሁኑ የምር ይመስላል። ያኔ እያለቀሱ ነው ልጆቻቸው ከካሜራ ውስጥ እያስገቡ፣ ልጆቻቸውም እያለቀሱ በጥፊ እየተመታቱ፣ ወንድ ልጅ ዝን ያለ ያኔ ይረክሳል እንዴ? ካሜራ ደቅኖ በአደባባይ በጥፊ እየተመታ፣ እናት አባ፣ ተያየው፣ እህት ወንድም የአካባቢ ጓደኛ በጥፊ እየተመታ ምን አይነት ነውር ነው? ያኔ ምን አይነት ያኔ በጣም ነውር ነው፣ ነውር ነው። ወንድ ልጅ በጥፊ አይመታም። ያኔ አይቀጣ አይደለም ግን፣ ካሜራ ደቅኖ ሰው እንዴት በጥፊ ይመታ? ያኔ ሴት ሴት ይዞ ነው እንግዲህ ፍቅረኛ ይዞ ነው የሚባለው። ያነ እውነት ይሁን ውሸት አላሁ አለም። ግን እውነት ራሱ ቢሆን ካሜራ ደቅኖ ሰው በጥፊ ይመታል እንዴ ነው ያኔ ወንድ ልጅ እኮ ክብር አለው። እዴ እንዲ እውነት እን ለወንድምሽ አይሆንም፣ የማታደርጊውን ነገር ለባልሽ አታዘርግም። ሲካትል የልጅሽ አባ፣ ነው የወለድሽው ወንድ ልጅ ነው። እንደገና ደግሞ በጥፊ በሌላም በዱላም በቀበቶም ግራፊው ግን ለምንድነው ካሜራ ደቅናችሁ እንደዚህ እራሳችሁን የምታወርዱት? ነው ዶሮ አናታችሁ ላይ ወጣ ወይስ እይታ ቀንሶባችሁ ነው? ማሻላህ ተባረክ። ረሕማን እኛ እዚህ አስራ ሦስት ዓመታችን ሳውዲ አረቢያ ማለት ነው፣ ኩሽና ወጣ። እናንተ አልፎላችሁ ባለመኪና ባለቤት ሆናችሁ፣ እንግዲህ አልሀምዱሊላይ ይህ ካደረጋችሁ እንደውም እየበረዳችሁ ስነስርዓት እየያዛችሁ ወንጂ መምጣት ያለባችሁ። ጭራሽ ልጅ ተወልዶ በእግሩ እየሮጠ የሄደ ልጅ ፊት በካሜራ ደቅኖ በጥፊ መመታት፣ ሴት ይዞ ጎትቶ ቤ መምጣት፣ ምን አይነት ስብእና ነው? ምን አይነት ስብእና ነው? ውብዬ ውብዬ በጣም ስነስርዓት ያላት ልጅ ናት። ግን በጥፍ የተናገረችው ያኔ እንኳን መታሹ ልጅ ካሜራ ተደቅናችሁ እራሳችሁን ታወርዳላችሁ። በተለይ ስለቤትሽ ያኔ የእውነት ተጣልታችሁ ከሆነ የእውነት ሴት ይዞብሽ መጥቶ ከሆነ ሙያ በልብ ነው። ካሜራ ሲጀምር ሶሻል ሚዲያ ላይ ልጅ ትለቃላችሁ። ያ ሶሻል ሚዲያ አዎ ያ ይላችኋል፣ ብር ታገኛላችሁ ነው እንጣላም፣ ግብሩን የምናገኝ ነው። ልክ እንደነ ሱመያና ሰይድ ፓርት ቱ ፓርት ስሪ ተከታታይ ድራማ እስካሁን ድረስ አላለቀም። እስካሁን ድረስ አላለቀም ወይ ህዝቡ፣ ያኔ ትምህርት እየሰጣችሁ አረ፣ ለምሰራህ ግን ከናንተ ምንድነው ሰውም ትምህርት የሚወስደው የእውነት ወደኋላ ኋላ ስትመለሱ አይተጸጸቱበትም ወይ ወደ ኋላ ስትመጡ ምን አልባ ልብስ ገዙ አትጸጸቱበትም፣ የምንለቁትን ቪዲዮ እንደዚህ የምትለቁትን እያለቀሳችሁ እና ሩታ ሩታ ሁልጊዜ እንዳለቀሰኝ ነው ከመጀመሪያው እስከ መጨረሻው ሩታ በለቅሶ ግድ ተቀበላት ፍቅሯን ተብሎ በልመና በይቱ ሶሻል ሚዲያ ምናዮች ተለምኖ በኮሜንት የኮሜንት ብዛት እንደ ተቀበላትም እንደ በግድ በግድ እሱ የሚያፈቅረው ፍቅር ነው ፍቅር የምትባለው ልጅ ነበር። በግድ ካልተቀበልከት ተብሎ ተለምኖ በቤተሰብ የሱ ዘመኑ ጓደኞ የዩቱበር ኮሜንት የሚጽፍ በልመና ፍቅሯን ተቀበለ። ከዛ ሰዓት ጀምሮ ከመጀመሪያው እስከ መጨረሻው አሁንም እያለቀሰ ነው። አሁን ዱባይ ሄደ፣ የሰርጓን ተደረገ ተባለ ቀጠለ አረግስ ኳለ አርግዛ ርግዝናዋን በማጣጣሟ ቪዲዮ ከሴት ጋር ሰራ ብላ ነው እንግዲህ፣ ከሴት ጋር ተኛ አላሁ አለም። አሁን የመጨረሻ ልንለያይ ነው ያየነው፣ አሁን እያለቀሰ ነው። እንዳይሰለቻችሁ እንባችሁ ያልክም እንዴ? እኛ ምን እንበል? እኛ ምን እንበል? የመዳም ከመሞት አላህ ራዚ። በእርግጥ ላይ አላያችሁትም፣ የምር አላያችሁትም። ያኔ የሌላውን ህይወት እኛ በተለይ እኔ በላ ራሴ ምን ያህል ስንት ፈተናዎች አልፈን እዚህ እንደደረስን እንዴ እኔ በጣም ተስፋ የቆረኩት በተለይ እዚህ ሀገር ልጅን ወልጄ በሁለት ወሯ ስልክ ነው በሁለት ወሯ ልጅ የዛን ሰዓት ምን ነው አመልያ ክላስ ውስጥ ኦፕሬሽን ምን ነው ወለድኩት እና እዛ ባልወጣ ያልኩበት ሰዓት ማለት ነው እንጂ ብሄድስ እንደ ወንድ አይደል እንዴ ብሄድስ ወንድ አይደል እንዴ ምንድን ነው ያለኝ እንደዚህ በቃ ያዙ ይልቀቁኝ ማልቀስ ብር አስክሯችሁ ነው የምር። እኔ እኔ ማልቀስ ብፈልግ ብዙ የሚያስለቅሰኝ ምክንያቶች አሉ። ብዙ ብዙ ብዙ ሞባይል አግኝቶ ሌላ ጋር ሄዶ አይደለም ማልቀስ። ሌላ ብዙ የሚያስለቅሰኝ ነገሮች አሉ በጣም ብዙ ብዙ። እና አስቡ ያኔ ባለትዳር ከያዛቸው ከተሰበሰባቸው እንኳ እንኳን በኋላ ያኔ ፕራንክ አው ፕራንክ አድርጉ። ፕራንክ መደራረጉ ኸይር ነው ግን፣ ያኔ ስንት መልካም ፕራንክ የሚያደርጉ ባለተዳሮች አሉ አይደል? እንደዚህ ያኔ በጣም ይወጣ በጣም ይወረደ። ልጆቻችሁ ፊት ሴት ሴት ይዞ መሄድ፣ ከሰው ፊት በጥፊ መመታት፣ ስንት ዓለም ነው የሚያዩ እንዴ! ምን አይነቶች ናችሁ? ደግሞ ሌላ የሆናስና ማን ነበር ስሟ? እነሱም ወልደው አሁን ሁለተኛ አረገዝኩኝ አለች። እንዴት ታረግጃለሽ እንዴ? ቆይ ባል ለሚስት እኮ የሚባለው ማለት ለመውለድ ለመተጋገዝ፣ ሀሳብ በሀሳብ ለመረዳዳት እንጂ አረገዝሽ ብሎ ያዙ ይልቃቁኝ ልባል አይደለም። እኔ እኔ በዛር ነኝ ባለትዳር ዛሬ ሰዓት ጠፉ። ቁንጭ መድኃኒት ውሰች እንጂ ይሄን አድርጊ እንዳይረገዝ እንዲለኝ ጭራሽ አልፈቅድለትም። ባናቱ ይታከል ሲፈልግ፣ ያኔ ካልፈለገ ገደል ይግባ። እንደዚህ እንዲለኝ አልፈልግም። እኔ ራሴ አለኝ። ሞለል ከፈለኩ ሞለል ከፈለኩ አለቀ። ሞለል ፈለኩ ቢያንስ እኮ አንዳንዱ ሳይፈልግም የሚወልድ ሰው አለ። ግን አንዳንድ ሴቶቹ ደግሞ አቅማችንን እኮ እናውቃለን፣ ያኔ የኑሯችንን ሁኔታ እናውቃለን። መውለድ ከፈለግኩኝ እሱ አቶልጅም ብሎ አያስገድደኝ። ሙስታል ሙስታል ሙስታል ይቀራል ሰውየ። ምን አይነት ደደብ ናችሁ ግን? ለስሙ እኮ የተማሩ ናቸው የተመረቁ ናቸው። የኛ ምስኪን በባህር የመጡት ምስኪኖች እነሱ ይሻላሉ። የምድር በባህር መጥተው ምንም የማያውቁ ያልተማሩት ይሻላሉ። ልጅ በጣም ነው የሚወዱት። ማሻላ ተባረክ ረሕማን። ያኔ እነዚህማ ተማሩ የሚባሉ አራር ቆሞ የሚባለው ያን በዛ ነው የሚያሙት። እንዴት ለምን አረግሽ? አብርሃ ስተኛ የት ነበርክ? አብርሃ ስተኛ ትዝ አላለህም? ያኔ አብርሃ ስተኛ ትዝ አላለህም? እንደማታረግዝ ማለት ነው።

በድህነታቸው እንኖር ይሻላቸው እንደኛ፣ በድህነት ነው ያደግነው፣ በድህነት ምንማና ወዲፍ ጆ ብዙ አብዛኞቻችን ማለት ነው የድሃ ልጆች ነን፣ ነው እዚህ እንኳ አረብ ሀገር አፈር እየጋጥነ እንድች ብለን መጥፎ ነገር ለመስራትና አፋችን ለማውጣት በጣም ነው የሚከብደን። እንዲህ ለመለወጥ እኮ ለመለወጥ አሁን እኛ ብዙ አማራጮች አሉ እዚህ ግን ውሸት እና መጥፎ ነገር ስለማንፈልግ ያው 13 አመታችን ወደ 14ኛ አመታችን አስባችሁ ይሁን ከሰው ቤት አልወጣም አንዳንዶቻችሁ በጣም አበዛችሁ በጣም በጣም ኧረ በልክ አድርጉት በልክ ትዳር እኮ ክብር ነው ክብር ትዳር እንዲፈራ አታድርጉ ደግሞ ወንዶቹ ሁሉም መጥፎ አይደለም ያኔ አንዳንዴ ራስ ወዳድነት ራስ ወዳዳቱ። አሁን ለምሳሌ እኮ ይሄ ናሂ የሚባለው ጥፋተኛም ሊሆን ይችላል ላይሆንም ይችላል። እንግዲህ ያች ሴት የመጣችው ለፕራንክም ወይም አውቀው እሷን ለመፈተሽም ሊሆን ይችላል። መጀመሪያ አጣሩ። ሲቀጥል ደግሞ ይሄን ያህል ሁለተኛ ሁለተኛ ሁለተኛ ለመውለድ ዝግጅ እርጉዝ ነሽ። ባልሽን ዝን ያላታምኝው ነበር እስከዛሬ፣ ሳታምኝው አብሮሽ የኖርሽ እስከዛሬ ውሸት ነበረ? ማሬ ፍቅሬ ማማ ባባ ስትባባሉ የነበሩት ዮናስ ቡና እሷ ተኝታ ቡና አፍልቶ ነው ቁርስ ሰርቶ ምናምን የሚቀሰቅሰው፣ ግድ እኮ ነው። ያያ ቀርቶ ያያ ቀርቶ ብኝ መከባበር በኖረ ሳስበው፣ ሳስበው አንዳንዴ ሶሻል ሚዲያ ይሄን ይሄን ስናይ እንደዚህ አይነት ፍቅር በሰጠን ምናምን ምናምን እያልን እንመኛለን። ግን ለካሜራ አሁን የሚኖሩትን ከካሜራ ጀርባ ያለውን እያወጡት ነው። ከካሜራ ጀርባ ያለውን እያወጡት ነው። ግን ከካሜራ ላይ ሮማንቲክ ሁሉ ሮማንቲክ፣ በቃ ሮማንቲክ፣ ያኔ በቃ ለምን የኔ ባል እንደዚህ ሳይሆን ለምን፣ ምስኪኛ የኛ ምስኪኖች ምንም ማያውቁትም ባሎቻችን ለምን እንደዚህ አይሆንም እያልን መከራቸው እናሳያለን። ግን ወላሂ የኛ ባሎች ጨዋ ናቸው፣ ጨዋ ምንም ማያውቁ ያኔ ይህኛ ስል መሰለን አሁን እኔ ሮማንቲክ እንደሆኑልን ልን የምንፈልጉ አብዛኛዎቹ ሰዎች አለን ሀቂቃ ማለት ነው። ግን ከካሜራ ጀርባ ሌላ ናቸው። እነዚህ አሁንም እንደነ ናሂ እንደነ ዮና እንደነ አብርሽ ከካሜራ ላይ ማሬ፣ ፍቅሬ፣ ማማ፣ ባባ ይባባላሉ። ከካሜራ ጀርባ ደግሞ ጉዳቸው መጀመሪያ ሴቷም ክብር ሊኖራት ይገባም። በራሷ ልትተማመን በራሷ በቃ በራሷ መሄድ ከፈለገ መንገዱን ጨርቅ ያርግለት፣ ከል ይሂድ። መሄድ የፈለገን እኮ ስለከለከልሽው እኮ አንቺ ጋር አይኖርም። ገባሽ? ተጋባችሁ አይደለ? እመኝ ጥፋት ሊኖርበት ይችላል። ግን አንዳንዴ በአንዱ ጆሮ ስምሽ በአንዱ ጆሮ ለማለት ሞክሪ አንቺ ትዳር የምር ትዳር የምፈልጎ ከሆነ የሰው ልጅ ይሳሳታል። ግን አንዳንዴ ማለፍን ማለፍን ሰምቶ አለመስማትን እሰቡ። ምክንያቱም ትዳር ዝም ብሎ ይሄ ዕቃ ዕቃ ጨዋታ አይደለም። እናቶቻችን እኮ እኛ ሲያሳድጉ ስንት መስዋዕት ከፍለው ሴቷም ጥፋት ልታጠፋ ትችላለች፣ ግን የበለጠ ወንድ ልጅ አጠፋ? የበለጠ ግን ሴት ልጅ መሆን አለባት ከወዷ ሰፊ መሆን አለበት ለልጆቿ ስትል ማለት ነው። ሲገባ ሲወጣ የት ገባ የት ወጣ ሰላሳ ጊዜ እየደወልሽ የት ነህ ማንጋ ነህ፣ እረ በጣም ያስጠላል ወላሂ። ለአዚም በህይወት የሚጠላው እንደዚህ አይነት ነው። የት ገባህ የት ወጣህ ማንጋ ነበር፣ እነ ማን ናቸው ጓደኞች፣ ና እንዲ ወይኔ ቤት ነው ጭራሽ። ቤታቸው እንዳስጠላቸው ነው የምታደርጉት። የሌላ ምን ነው የሚያወጡት? ቤታቸው፣ ትዳራቸው፣ ኑሯቸው። አንቺም ላይኑ ይጠላሻል ላይኑ ነው ሜዳ ሰራ ማለት ነው። የምር ላይኑ በቃ ታንገሸግሸዋለች። ምክንያቱም እየጨቀጨቅሽ ነው። እንደ ሰላም አሰጩ እንደ ያገባችሁ እህቶች ለባሎቻችሁ ሰላም ስጡ። ይሄ እናንተ ትዳር የምትፈልጉ ከሆነ ራ ሻፈሬ ብሎ ደግሞ ገፍትሯችሁ ከሄደ ለራሱ ጉዳይ ይሄድ፣ ልቀቋቸው እንዴ። ግን እኛ በተጨቃጨቅን ቁጥር የበለጠ ቤታቸው እንዲ እንዲያስጠላቸው አንቺን ጭራሽ እየጠላሽ እየጠላሽ ነው የሚሄደው። ና በጭቅጭቅና ሲገባ ሲወጣ በመነታረክ ይህን አየሁኝ ያየው አየው በማለት እሱን ወደ አንቺ አታቀርቢ። የምታቀርቢው አንቺ ለቤትሽ ጎበዝ፣ ቤት ቤቴ ብለሽ ልጆችም ካሉሽ ልጆችሽን በስነ ስርዓት በማሳደግ ራስሽን ጠብቀሽ ራስሽን ሳትጥ እንደዛ ከሆንሽ ይወድሻል እንገርሽ ይሆን በቃ ሰጥለጥ ብሎ ወደ ቤት ነው የሚመለሰው ስለተከታተልሹ ግን የገባህ የወጣ ስላልሹ ቤት ቤት የላም ብለሽ እንዳታስቢ መሄድ ከፈለገ ከራስ መሄድ ፈልጓል ምክንያቱም ሌላ ሰላም የሚሰጠው ሰው እየፈለገ ነው ሌላ በዛ ውሲንትን ሲል ሌላ ይቀምሳል ያቺ ሰላም ትሰጠዋለች ከራስ እንጋል አይልሻናንችም ማለት ነው ከምንም በላይ ደግሞ እኮ ሰላም ነው። የሆነ ምክንያት እየፈለግን የሆነ አንድ ነገር አንድ ጥፋት አጠፋ፣ በቃ በይቅርታ ማለት በይቅርታ አልፈሹም፣ ይሁን መኖር ነው ያለብሽ። ሰላሳ ጊዜ አንድ ጥፋት አጥፍቶ እሺ ሊመራ ያንን እያነሳሽ ከሆነ የምነዘንጅው ሆነ በጣም ከባድ ነው። እንዴት ብሎ ነው ቤት ቤት የሌለ የሚችለው? ወንዶችም እንደዛው ሴት ልጅ ልታጠፋ ትችላለች፣ ይችላል። አትጨቃጨቁ፣ አትነዛነዙ ይቅርታንም ደግሞ ልመሉ ይቅርታ የምር ይቅርታ ልመሉ። ያማላችሁት ያማላችሁት ማን እንደልጃችሁ እናት ማን እንደመጀመሪያ እውነት የመጀመሪያ ትዳራችሁን ረግጣችሁ የመጀመሪያ ትዳራችሁን አቆሽሻችሁ አይቀናችሁ፣ ዋላሂ ለአዝም አይቀናችሁ። ምን ቤታችሁ ይፈርሳን በቃ እንዳልሆነ ሆኖ እንደ እንደተንከላፈታችሁ ነው ምን ለተዛራራችሁ በትዳራችሁ አትቀልዱ። በቤታችሁ በኑሯችሁ አትቀልዱ። የቤታችሁን ገበና አታውጡ። አረ እኔ እኔ ወላሂ በጣም እንዲያስጣሁኝ። ሰሞኑ ማን እነ ቡታጅራዎች የታወቁ ናቸው። አሁን እነናሂ እነሩታ ምን እነሩታ ማን የሚያዳምጣት የለም። ሁሉ ጊዜ እንዳለቀሰ ነው። ንፍሮናት የመጨረሻ እነ ዮናስ ደሞ ሌላ ማነው ሌላ ኮይ አሉ መሰል የሚጣሉ በፊት እነ ቶፊቅ ይነፋረቁ ነበር። ሌላ ደግሞ እነ እንትና ፍቅረኛ ሞች ናቸው። ዜጋ ብቻ እንትና አቅርቦላት ከሌላ ቪዲዮ ተልኮል እነ ማይክ ቪዲዮ አይችልም አለው ብላ እምቢ አለችው። የሆነ በቃ አንዳንዴ መሰለን። አሁን ፍቅረኛ ኖራቸው አሁን ነች ማን ነው ሰሞኑን ማይክ ፍቅረኛ ነበረው። በጣም በጣም በቃ ሮማንቲክ የሆኑ ሄለን ጋራ ማለት ነው። ተለያየ። ድጋሚ ካሜራ ደቅኖ ታገብኛለሹ ሌላ ሴት አስቡ። ድጋሚ ድጋሚ ደግሞ እቻ አልፈልግም ማለችው እያለቀሰ። አሁንም ሶስተኛ እንትን ሲል እንደዛ ካሜራ ደቅኖ አንዳንዴ እንኳ ደበቃ አድርጉት ያኔ

ንክት አረገውም ጭራሽ ጭራሽ ጭራሽ እንዲ ምዜና ቤተሰቦች ገንዘብ በገንዘብ ማጣት አይደለም ያለቁት እና ያለኩላህል ድህነቴ አለብዩ ድህነቴ መዳም ኩሽናዬን እየጠራረኩ ቃይን እያጠብኩ እሱ ይሻለኛል በትዳሬ። እንደገና ደግሞ ትዳር አልጋ በአልጋ የሚመስላችሁ ሰዎች አላችሁ ወላሂ አልጋ በልጋ ከፐርሰንት ራሱ አይገኝም አልጋ በልጋ ማለት ነው። አብዛኞቻችን ብዙ ነገር በትዳራችን ይኖራል፣ ግን አንኖራ አንኖራ አንይ ለራሴ አላወራ ምስተህል ምስተህል ስለባለ ይምክን የማይረባ ነገሮችን ላወራ ይችላል ወንጅ የማይረባ አለ አይደል፣ የማይረባ ነገሮችን ላወራ ይችላል ወንጅ፣ ለጓደኛም ሆነ ለቤተሰብ ከበድ ያለ ነገር አላወራም። ልጅ ማወራው ነው አብረው ይኖር ብለሽ አሳጣው። እሺ የማሳቀው አብዛኞቻችን አስቀድመን እናወራ እናወራ እናወራ እናሳጣ እናሳጣና ለቤተሰቦቻችን እናወራለን። ቤተሰቦቻችን እንዲጠሏቸው እናረጋለን፣ ጓደኞቻችን። እንደዛ ካረግን በኋላ መጨረሻ ላይ አንለያየም እኮ መልሰን እዛው ነን። እንደገና ቤተሰብ እንዲወድልን ደግሞ ጓደኛ እንዲቀበልን እንፈልጋለን ላ መስተል እዛ ስተል መስተል ምንም ጥፋት ቢያጠፋ እንኳን መለየት ካለብን ጥፋቱን እንደዚህ ሳላሳጣ ነው መለየት ያለብሻ። ልጅ አባት ነው። ብዙ ነገሮች እኮ አገር ሰላም እያለ ብዙ ነገሮች እኮ አሳልፈናል። ያንን ማሰብ አለብን። አብዛኞቻችን ግን ላ እንደው ዝም ብለን እንደው ውሸቱንም እውነቱንም እንደው የሰራውንም ያልሰራውንም ዝም ብለን ምናምን አዎ፣ በተለሴቶች ወሬ ያለብን የመጨረሻ ወሬኞች ነን። እንደዚህ አትሆኑ፣ ክብር ይኖራችሁ ለትዳራችሁ። አልሙሂም ቻው። በቃ እንግዲህ እኛ ከጣመንም ዶላሩን የምንቀምሰው ከሆነ እንመጣለን። ፈክረን ፈክረን እያለቃቀስን ታየኝ ከሆነ እኔ ባል ፕራንክ ወይ በፕራንክ የሆነ ነገር እንደምን እንደ ናሂ በጥፊ ባጠናግረው እዛው ድፍት ለሚያደርገኝ ማለት ነው። ምን አባሽ ወንድ ልጅ ሰራ በጥፊ አይመታም። ወላሂ ለአዚም እንኳን በጥፊ ልመታው ቀርቶ ማለት ጮክ ብዬ እራሱ ብናገረው በዛን እንትን እጁ አሽቀንጥሮ ነው ወይ በቀር በቀርቀሃ ነው የሚባለው። በዛ ነው የሚያጠናግረኝና የእኛ ሀገሮች አይ በገሬ ናቸው ሲል ልጅ አትመጣውም በጥፊ እኛ የወለዮች ይሄ ልምዝምዝ አጠናገረች እኮ። ለማንኛውም ማሰላም፣ ላይክ አድርጉ፣ ሰብስክራይብ አድርጉ ልጆቼ። በያላችሁ በሰላማችሁ፣ ዝት ይበልልኝ። ባይ ባይ።